እስራኤል ከአርብ ዕለት አንስቶ በኢራን ተቋማትና ወታደራዊ ኃይል ላይ የፈጸመች ባለችው ጥቃት ከባድ ጉዳት እያደረሰች ነው። እነዚህ የሚያጸፋ እርምጃ እየሰዶች የምትገኙ ኢራንም በእስራኤል ላይ የተለያዩ ጉዳቶችን አድርሳለች። አዲስ እየወጡ ባሉ መረጃዎች መሰረት ኢራን የእስራኤልን የስልላ ተቋም ሞሳድ ዋና መስሪያ ቤት አጥቅታለች። ለመሆኑ ሞሳድ ማን ነው? ዓለም ለምን በሞሳድ ስራዎች ይገረማል ይደመማል? በዛሬ ቪዲዮችን የምናየው ጉዳይ ነው። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ከሀገሪቱ ውስጥ መብረቃዊና ውጤታማ እርብጮች መካከል አንዱ ሆኖ በቅርብ የሚጠቀሰው በሊባኖስ ሂዝቡላ ፕሮጀሮች ላይ የፈጸመችው አልታሰበ መብረቃዊ ጥቃት ነው። አርባ የሚደርሱ ሰዎች የሞቱበት የጥቃት ውስብስብ ለመፈጸም ረጅም ጊዜ የፈጀ ውጤታማ ተልኮ ነበር። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቀጣይ እንደሚያስገርም ቪዲዮ ስለቅ መልዕክት እንደርሳችሁ ሰብስክራይብ አድርጋችሁ ወደልምክቷን ተጫኗት። ሞሳድ በርካታ ስኬታማ የሚባሉ ተልኮችን በተለያዩ የዓለም ክፍሎች ውስጥ በማካሄድ ዝናን ያተረፈ ተቋም ነው። እንደማሳያ የተወሰኑትን ዛሬ እናያለን። አንደኛ፣ የናዚው አዶልፍ ኢክማን። ሞሳድ ከሚታወቅባቸው የስለላ ስራዎች አንዱ በአውሮፓውያኑ 1960 የናዚ ጀርመን ጦር መኮንን የሆነው አዶልፍ ኢክማን ከአርጀንቲና አፍኖ ያወጣበት ሴራው አንዱ ነው። ሆሎኮስት ተብለው የሚጠራው የህዶች ጭፍጨፋ ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኢክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርገዋል። በወቅቱ 6 ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ኢክማን ሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅ ቆይቶ በስተ መጨረሻ መኖሪያውን አርጀንቲና አደረገም። 14 ሰላዮች ያሉት የሞሳድ ቡድን ኢክማንን አፈላልጎ ከደቡብ አሜሪካዊቱ አገራት አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ ሞት ተቀስቷል። ሁለተኛም የኢንቴቤ ኦፕሬሽን። በምስራቅ አፍሪካዊቷ ሀገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ከሞሳድ ትልቅ ድሎች አንዱ ተደርጎ ይቆጠራል። ሞሳድ የደህንነት መረጃዎችን ሲያቀርብ፣ የእስራኤል ወታደራዊ ኃይል ደግሞ እጅግ እጅግ ውስብስብ ተልእኮ በስኬት አጠናቋል። ከእስራኤል ቴል አቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረ አውሮፕላን ተጠልፎ ነበር ወደ ኡጋንዳ ያመጣው። አውሮፕላኑ 250 መገኞችን አሳፍሮ የነበረ ሲሆን 13 የሚሆኑት እስራኤላውያን ናቸው። ሁለት የፊልስጤም ሕዝባዊ ነፃነት ግንባር አባላት እና ሁለት ጀርመናዊያን ጠላፊዎች ሁ አውሮፕላኑ አስገድደው ወደ ኡጋንዳ እንዲበር አስገደዱት። አገራት አቋርጠው የዜጎቻቸውን ሕይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሙሳር ድጋፍ ታጋሾችን ማስለቀቅ ችለዋል። ይህን የአውሮፕላን ጠለፋ ለማክሸት በተወሰደ እርምጃ ሶስት ታጋሾች፣ ጠላፊዎቹ፣ በርካታ የኡጋንዳ ወታደሮች እና የሆኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተገድለዋል። ሶስተኛ ቤተ እስራኤል ከኢትዮጵያ ሞሳድ ሌላው ሞሳድ ከራቶ ሲከታመሱ ባለው ሰባት ሺህ ኢትዮጵያውያን ናጋሚዎች ከኢትዮጵያ ሚኒስትር በማስወጣት በሱዳን ወደ እስራኤል ለመውሰድ የተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜናሄም ቤጊን በተሰጠው ትእዛዝ መሠረት አሰተኛ የዳይቪንግ ሪዞርት መዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል መጓጓዝ ችለዋል። ሱዳን በወቅቱ የእስራኤል ጠላት የሆነው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሰራተኛውን ያገለግላሉ፣ ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላን እና በባህር ያጓጉዛሉ። የኦፕሬሽን ቢያንስ ለአምስት ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳን ለቀው ወጥተው ነበር። አራተኛም የሙኒክ ኦሎምፒክ አጸፋ። በአውሮፓውያኑ 1972 የፊልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ ሁለት የእስራኤል ኦሎምፒክ ቡድን አባላትን ገድሎ 9 ደግሞ አጋታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋቾችን ለማስጠቀቅ ጥረት ቢያደርግም ባለመሳካቱ ዘጠኙም ታጋቾች ተገደሉ። በዚህ ጥቃት ውስጥ እጃቸው አለበት የተባሉትን ለመበቀል ዓላማ ይዞ አደን ያካሄደው ሞሳድ ሞሐመድ ሐምሽርን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላትን ኢላማ ማድረግ ጀመረ። ሞሐመድ ሐምሽር ፓሪስ በሚገኙ መኖሪያ ቤቱ ስልክ ላይ በተጠመደ ፈንጂ አማካኝነት ተገደለ። ሐምሽር በፍንዳታው አንድ እግሩን ካጣ በኋላ ነው ከቀናት በኋላ በደረሰበት ጉዳት ምክንያት ለሞት የበቃው። አምስተኛም የሀያ አያሽና የሚፈነዱ ስልኮች በተመሳሳይ በ1996 በተካሄደ ኦፕሬሽን የሀያ አያሽ የተባለው ለሐማስ ቦምብ የሚሰራው ግለሰብ ሞቶሮላ አልፋ የተሰኘው የግንኙነት ሬዲዮ ላይ በተጠመደ አምሳ ግራም የሚመዝን ፈንጂ አማካኝነት ተገደለም የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡና የእስራኤል መሰረተ ልማቶች ላይ ያነጣጠሩ ስብስብ ጥቃቶችን በማቀነባበር ይታወቃል በዚህ ድርጊቱ ምክንያት ነው በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊው ሰው የሚል መዝገብ ላይ የሰፈረው። በአውሮፓውያኑ 2019 እስራኤል ግድያውን በተመለከተ ደብቆ የነበረውን መረጃ ለህዝብ ይፋ ያደረገች ያደረገ ሲሆን ቻናል 13 የተባለው የቴሌቪዥን ጣቢያ አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥ አስደምጧል። የአያሽ እና ሀምሽር ግድያ ያረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎች ናቸው። ስድስተኛም ታንቁ የተገደለው መሐመድ አልማቡህ፣ የሐማስ ነባር ወታደራዊ መሪ የነበረው መሐመድ ማቡህ በአውሮፓውያኑ 2010 ነበር ዱባይ ውስጥ በሚገኝ ሆቴል ውስጥ የተገደለው። መጀመሪያው ሰውዬ የተፈጥሯዊ ሞት ይመስል ነበር። ነገር ግን የዱባይ ፖሊስ ጸጥታ ካሜራውን ካጠኑ በኋላ መሐመድ በሰው እጅ እንደተገደለ ለማወቅ ችለዋል። ፖሊስ ቆየት ብሎ ባወጣው መግለጫ መሐመድ በመጀመሪያ በኤሌክትሪክ ዝንጅር ከተገደለ በኋላ ቀጥሎ እንደታነቀ ይፋ አደረገ። ከግድያው ጀርባ የእስራኤሉ ደህንነት መስሪያ ቤት ሞሳድ አለበት መባሉን ተከትሎ በዩናይትድ አረብ ኤሚሬትስ እና በእስራኤል መካከል ያለው ግንኙነት ሻክሮ ነበር ነገር ግን የእስራኤል ዲፕሎማቶች በተደጋጋሚ ግድያው በሞሳድ ስለመፈጸሙ የሚያሳይ መረጃ የለም ሲሉ ተከራክረዋል በግድያው አልተሳተፍንም የሚል አስተያየት ሰጥተው አያውቁም ይህ የእስራኤል ፖሊሲ ነው አገሪቱ በመሰል ጥቃቶች አሊያም ግድያዎች ላይ እርምጃ ይኑሩበት እጁ አይኑሩበት አይኑሩበት መግለጫ አትሰጥም ለየትኛውም ክስተት ማረጋገጫ መሆነ ማስተባበያ ሰጥ አታውቅም ያልተሳኩ የግድያ ሙከራዎች። ምንም እንኳ ሞሳድ በርካታ የተሳኩ ኦፕሬሽኖችን በሚፈጽምም ታዋቂ የሆኑ ያልተሳኩ የግድያ ሙከራዎችን አካሂዷል። በአውሮፓውያኑ 1997 እስራኤል የሐማስ ፖለቲካዊ ቢሮ ኃላፊ ኸሊድ ሚሻል ጆርዳን እያሉ በመርዝ ለመግዳያ ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስ ተከስቷል። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎ እስራኤል ኔሚሸል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠት ተገድዳለች። በዚህ ሙከራ ሳቢያ በጆርዳን እና በእስራኤል መካከል ያለውን ግንኙነት ተሻክሮ ነበር። በ2003 እስራኤል በጋዛ ከተማ የሚገኘውን የሐማሱ መሪ መሐመድ አልዛህራን ቤት በአየር ጥቃት አወደመች። ምንም እንኳ አልዛር ከጥቃቱ ቢተርፉም ሚስቱና ወንድ ልጁ እንዲሁም በርካታ ሰዎች በጥቃቱ ተገድለዋል። የሐማስ ጥቃት አውሮፓውያኑ ጥቅምት 1973 ግብጽ እና ሶሪያ በሶቪየት ህብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። ከዓመታት በኋላ እስራኤል ድጋሚ ድንገተኛ ጥቃት ተከፈተባት። መስከረም 26216 ዓ የአማስ ታጠቂዎች ከጋዛ ተነስተው ወደ እስራኤል በመግባት ያልተጠበቀ ጥቃት ፈጸሙ ከጋዛ ተነስተው ወደ እስራኤል በመግባት ያልተጠበቀ ጥቃት ፈጸሙ። የእስራኤልን ጠላቶች በያሉበት እግር በእግር ይከታተላል የሚባለው ሞሳድ ይህ ከባድ ጥቃት ሊፈጸም እንደሚችል ቀድሞ ሊደርስበት አለመቻሉ በአንዳርኖች ዘድ ወቀሳ እንዲሰነዘርበት እያደረገ ነው። የእስራኤል ባለስልጣናት መስከረም 26 2016 ዓ ም ለሀማስ ባደረሰው ጥቃት በአብዛኛው ሰላም የሆኑ 1200 ሰዎች ገድሎ ከ250 በላይ የሚሆኑ ደግሞ አግቶ ወደ ጋዛ ወስዷል ይላሉ ለሀማስ ጥቃት ምላሽ ለመስጠት በሚል በእስራኤል በጋዛ ሰርጥ ላይ ጦርነት ከፍታ አሁን ድረስ እየተካሄደ ነው በዚህ ጦርነት ሳቢያ ከ 440 በላይ ሰዎች ሲገደሉ የፊልስጤም ጤና ሚኒስትር አብዛኞቹ የጦርነት ሰለባዎች ሰላማዊ ዜጎች ናቸው ይላል የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮን ኮድስ ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፈሩልኝ። በቀጣይ እንደሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንደደርሳችሁ ሰብስክራይብ አድርጋችሁ ሊሆን ምቹን ተጫኗት።